እኔም አላውቀውም። እኔም ተወዛግቢ ያለው እኔም ግራ አጋብቶኛል። ይሄኛው ዮኒ ማኛ ግራ ገብቶኛል። እኔ ሶስት ቀን ሙሉ ከአፌ ክፉ ቃል አለመውጣቱ አስደንግጦኛል። አስራ አምስት ዓመት ሶሻል ሚዲያ ተጠቃሚ ነኝ። ዞር ዞር ብዬ አይቻችኋለሁ። መሰራቸውን ቪዲዮዎች አይቼዋለሁ። ፖስት እደረጋለሁ፣ ሪሚክስ ይደረጋል። ምን ይደ አይቼዋለሁ። ላስላስ አለበት አለበት አስቀያሚ ቃላቶች አሉበት። አስራ አምስት ዓመት የጌታን ስም ከጠራ በኋላ ኢየሱስ ጌታ ነው ካልኩ በኋላ ግን ነገሮች ተቀይረዋል። ነገራችሁን በመልካም ይገልብጥላችሁ። እግዚአብሔር አምላክ በመልካም ይጎብኛችሁ፣ በመልካም ይጠብቃችሁን። ሌሎቻችሁን ጊዜ ካላችሁ መታችሁ የምንወያይበት የምታስተምሩኝ ጊዜ መማር ስለ ክርስቶስ ወንጌል ነው። መማር ፈልገው፣ ሌላውን አንፈልገው የክርስቶስን ወንጌል መማር ነው የጠማኝ እሱን ነው መማርም የክርስቶስ ወንጌልን የምታስተምሩ ወንድሞቼ፣ እኔ ቤት እየገባም በሰፊው እንወያይበታለ። የኔማኛ ፔጅ ላይ ይሰበካል፣ ይሰበካል፣ ይዘመራል። አስራ አምስት ዓመት ማይረቡ ነገሮች ተሰርተዋል፣ በክቶኛል። አንድ አንድ ፎሎር ቢቀር ደስታዬ ነው። አልሰማ ከክርስቶስ ፍቅር የሚለየ ምንም ነገር እንደማይኖር መናገር እችላለሁ። ማንም አይችልም። የሌሎችን ጉዶች አይተነዋል፣ አይተነዋል። የሌሎችን ጉዶች አይተናል። ይሁን ማኛ ወደዚህ ሄዳለሁ፣ ወደዚህ ሄዳለሁ የሚባለው አልሄድም። የሚያስሄድ ነገር የለም። የሚያስደነግጥ እንጂ የሚያስሄድ ነገር የለም እና አትደንግጡ እኔ በክርስቶስ ነኝ። ማንም ሰው እዚህ ምድር ላይ ምንም የሚያምልክ ምንም ለሚያምንበት ነገር ስሜታዊ ቁርኝነት አለው። ማንም ሰው አንድ ሁለተኛ፣ ትላንት የነበረ ዛሬም ያለ ወደፊትም ያለ ነገር ነው። ዲናችንን አታክ ማድረግ፣ ረሱልን ማጥቃት፣ ካራክተር አሳሲኔሽን አላህ እኮ ቁርአን ውስጥ ማዘለ ሳሂብኩም ወማገባ ወማ ሳሂብኩም ቢመጅኑን እያለ እኮ ምላሽ ሲሰጥ አይተናል። ያ ማለት መልእክተኛው ኖረው አስባል እብድ ናችሁ እየተባሉ እየተሰደቡ መልእክተኛው ይሰማሉ። ቁርአን ውስጥ ተጽፏል እያነበቡት ነው። በነገራችን ላይ በጣም ከባድ ነገር ነው። አሁን አንተ አስር ጊዜ አንተ እብድ ነህ ይሉሃል የሚል ጽሁፍ ተሰጥቶ ስታነበው እብድ ነህ ይሉሃል ከባድ አይደለም? ከባድ ነው እኮ ግን ቁርአን ውስጥ አለ። ያ ማለት ምን መሰለህ ትናንት አለ ዛሬም አለ ወደፊትም ይኖራል። አንተ ብልጥ ሆነ how i'm going to deal with this situation እንደዚያ አይነት ሁኔታ ሲፈጠር እንዴት ነው እኔ ዲል የማደርገው፣ በቃ እንዴት እንደምታደርገው

አላ ያ እነሁም የኪዱነ ከይዳ፣ ያ ረሱሉ ላህ አንተ መልእክተኛ ለከይድ ተዘጋጅ አላላቸው። ቆይ አንተ ወአኪዱ ከይዳ፣ እኔ የነሱን ሴራ የሚያፈርስ እቅድ አለኝ። አ አንተ በራስ ዱዓ እመን። አንችም በሽመኝ ዱዓ ማለት በእናንተና በአላህ መካከል ያለ ብቻ ብቸኛ ድልድዬ ነው። በዛ በዱ አማካኝነት ይህንን ታላቅ የሆነውን ጉልበት ዱዓን ይዛችሁ ማንኛውንም ችግር ማለፍ ትችላላችሁ። ካላ ጋር አዲስ ህይወትን፣ አዲስ ምዕራፍን መክፈት ትችላላችሁ። ዱ ሁሉ ነገር ወደኛ እንዲመጣ ማድረግ የሚችል ብቸኛው ቁልፍ ነው፣ ብቸኛው መንገድ ነው። አላህ ዱችንን ይስማን፣ ልቦናችንንም ለዱ የተገራ አንደበታችንም በታችንም ለዱ የተገራ ያደርገው፣ ህይወታችንን በዱ የታጠረ አላህ ያደርግልን። ከእስልምና ውጪ ጀነት ወይም መንግስተ ሰማያት የሚያስገባ መንገድ የለም። ስለዚህ ይህንን ለሰው ልጆች ማስተዋወቅ ነው። ሁለተኛ ዓላማችን በእስልምና ላይ የሚወሩ ፕሮፓጋንዳዎች፣ ውሸቶች፣ ቅጥፈቶችን እኛ ካልተናገርን እኛ እንደዚህ አይደለም እስላም ማለት እንደዚህ ነው ብለን ካልተናገርን ማንም ይናገርልን የለም ማለት ነው። ሶስተኛውና ዋናው ደግሞ በእስልምና ላይ ያለው ብዥታ ምንድነው? ስለ ኢሳ እብኑ መርየም ወይም ደግሞ ስለ ኢየሱስ ሌሎች እምነት ላይ ያለውና እስልምና ላይ ያለው ምንድነው? ልዩነቱ ምንድነው? የሚያመሳስለን ነገር የሚለውና ያለን ማለት ነው። ስንጀምር ከመጀመሪያው ምንድነው? ኢስላም ማለት ምን ማለት ነው? ኢስላም ማለት እስቲስላሙ ሊላህ ቤት ተውሂድ ማለት ነው። ለአንድ አላህ እጅ በመስጠት የሚገኝ የውስጥ ሰላም ኢስላም ይባላል። እስልምና ማለት ለአንድ ፈጣሪ እጅ መስጠት ማለት ነው። አም እየፈለግን ነበር እያለች ነበር እየተሳነችም እየፈለግነችአልሽም አይዞል እያለቻት ነው። አው የአንችን ስልክ በጣም የፈለግኩ ነበር ይሀቦ ወላህ ላዝም ሰሜራን እንጨ ምንም አታውቅም ልጅቷ በጣም ሕፃናት ገና አስራ ስምንት አስራ ዘጠኝ አመቷ ነው ከዛ ከእንትን የሆኑ ጓደኛ ደወለችልኝና እንትን እክራሜ እንትን ማዳማ አስፈራራችና በብና ራሷን እንትን አርገች ምናምን ጭንቀት ተይዛ ወደ ቢሮ ተመልሳለች ምናምን አለች። ዘመዷ ማለት ነው ሙናጃ የምትባል አለች ጓደኛ ናት እሷ። ከዛ እንዴት አልኳት እንዴት አልኳት እና ከዛ በቃ እንዴት እንደሆነ ያላቀውን በብላ ነው ያስፈራራችኝ ምናምን እያለች ነበረ፣ አለች ግን ልጆቹ ስነግሩኝ እሷ አላስፈራራችም። እሷ እንደ ጭንቀት ነው የተያዘችው። በቃ ከዛ ልጆቹን ልትገል ምናምን ስትል ራሱ በጣም ፈራችና መድዋማ ወደ ቢሮ ወሰደቻት። እሺ፣ ከቢሮስ እንዴት ነው? ማን ነው ከፎቅ ላይ የወረወረ? ከቢሮ ደግሞ ስትወስድ ማለት ነው። እሷ ቀስ ብላ እየወረደች ነበረ፣ እየወረደች እያለ በካሜራ ተቀርጸዋል። ከዛ ሶስተኛ ፎቅ ላይ ከስድስተኛ ፎቅ ላይ ወጥታ ሶስተኛ ፎቅ ላይ ደርሳ ቁጭ ብላ እግሯን እንትን እያደረገች ነበረ። ከዛ እክራም ተነሺ ተነሺ ምናምን እያሉ ልጆች ሲጮሁ፣ ከዛ ራሷን ለቀቀች ከሶስተኛ ፎቅ ላይ ማለት ነው። ራሱ አዎ። ከዛ በኋላ ነስሩ ወላህ ላዝም ነስሩ ናዝሙ በጣም እየተጨነቁ ነበረ። እነሱ ብቻ ነው መግባት የሚችሉት ማለት ነው። እኔ አልችልም፣ በራ ነው የምሰራው። ሄዳለሁ ምናምን ስል ራሱ አንቺ ከሄድሽ ትያዣለሽ ምናምን አሉኝ። እነዛ ነው ሚያሌ እርቁላት እንጂ መሄድ አስቤ ነበረ። ኝናት ዋናው መስረፏ ነው። አየሽ የሰው ልጅ በተጻፈለት ቀን ነው የሚሞተው እንጂ፣ ከሶስተኛ ፎቅ መውደቅ ቀልድ አይደለም። ግን አሁን ወላ ላዝም አሪዷ ወላ ላዝም ላችንም የተጨነቀ ነበረ። አይሞትም የሰው ልጅ በተጻፈለት ቀን ነው የሚሞተው እና እንኳን እሷ በህይወት ኖረች፣ እንኳን እሷ ተረፈች። እንኳን ደግሞ ተገናኛችሁ። ይህ ሁሉ ግን ለዚህ ሁሉ ነገር ለእናንተ መገናኘት ምክንያት እኔ ሳልሆን ሀዩ የእናቷ ናፋቂ ናት። እሷ በአጋጣሚ